ናኦል ሊዲያን ከዚች ምድር አስወገዳት። ነገር ግን ቤዛ ወንጀል መስራቱን አቃ እንዲሁም እያስፈራራት እሷንም ሊጨምራት ስለነበረ ከአንተ ጋር ሁኜ መስራት ፈልጋለው በማለትም አሳልፋ ወንጀሉን ሊዲያን እንዳስወገዳት ነገረቻቸው። ደቭ አሁን በማይደራደረው በአንድ እህቱ ስለመጣ አማራጭ የለውም ማልቀስ ደምንባ ጀመረ። ግን ቢሆንም አደይ ቤዛና ፍቅር ሲያዋሩ ስለሰማች ለፖሊስ ደውላ ናኦልን በቁጥጥር ስር እንዲውል አደረጉት። ደቭ እንግዲህ እዛው እስሩ ያለ ሰው እህቱን እንዳስወገደበት ሲሰማ እንዴት ይሄ ሊሆን ይችላል? እንዴት አልነቃሁም? ይህ ሁሉ የፍቅር ሴራ ነው እያለም ያዙ ይልቀቁ ይቢልም። ነገር ግን ደቭ ናኦልን አግቶ ቢበቀለው ደስተኛ ነበር። እናም እህቱን ካሰገደን በኋላ እዛው ቁጭ ብሎ ሊዲያን ፈልገን እናገኛታለን፣ አይዞ አታስብ እያለ ሲሸነግለው የነበረውን ሲያስታውስ ደቪ የሚሆነው ግራ ገባው። አደይም በእንባ ተዋጠች። አደይ ግን በጣም ጀግና ናት፣ ምክንያቱም ፍቅርና እንዲሁም ደግሞ ቤዛ እየተጨቃጨቁ ይሄ ስራ ያንችና የናኦል ነው ስትልም ምን አባሽ ገባሽ እያለች ሲባባሉ ያንች እጅ አለበት በማለትም ቤዛ ስትጠይቃት ፈቀረን አደይ ከበር በኋላ ሁና እያዳመጠቻቸው ነበረ። ነገር ግን በስተመጨረሻም ቤዛ ጋ ገብቶ ናኦል ሊዲያን እንዳስወገዳት ሲነግራትም፣ ግን ለምንድን ነው የምታስወግዳቸው? ሊሊንም ጨምርልኝ አለችው። ለምን እንደሚያስወግድ ግራ የሚያስገባ ነገር ነው። ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አዴይ ከባለፈው የቀጠለ ፓርቲ ይዘመተናል ማለት ነው እንግዲህ። አዴይ ከሳሎን በር አለው ጋር ሆና በማዳመጥ እናም እንዲሁም ናኦል ና ፍቅር ቆጭ ብለው ሊዲያ መታገት ውስጥ እጅህ አለበት ወይ በማለትም ጠየቀችው። ከዛ ምን እያልሽ ነው ሊዳያን ምን ብዬ ነው ማግታት አላት። እኔ አላምንህም ስትለውም፣ እሱም አንቺን አላምንሽም የሆነ ነገር አድርግሻታል እጅሽ ካለበት ሌላ ችግር ነው የሚፈጠረው አለ ናኦል። ከዛ ከዛም እሷ ደግሞ እንዳውም በተቃራኒው አንተን ነው የምጠረጥር፣ ስንት የሚያስቸግሩ ነቀርሶች እያሉ ሊዳያን እንደትወስዳለህ የትሄድብህ አለ ያንተውናት፣ አለችው። ያምሻል እንዴ እኔ በፍጹም ሊዲያን አላገትኳትም፣ እልቅስ አንቺ አገተሽ ከሆነ አውጪ አላት። አይውልክ አንተም በደንብ ነው የማውቅ አንተ አረመኔ ስትለው ናኦል ፍቅርን በጥፊ ደረገማት። ይሄ ሁሉ ሲሆን አደይ አዳምጣ ነበረ። እናም በስተ መጨረሻ ድጋሚ ለቤዛ እንዳስወገዳት ሲናገርም አማራጭ አልነበራትም እና ስታዳምጥ አደይ የሰማችሁን ማመናቃታት እንዴ! እየኖርን ያለነው ከአውሬ ጋር ነው፣ በቃ አረ ኦኦ! በማለትም ከዛ ሩጣ ሂዳ ለነ ደብም ሳታሳውቅ ለነ ሊሌም ሳታሳውቅ ፖሊስ ጠቁማ አስያዘችው። ግን ቢሆንም እሱ ቢያዝም የሊዲያን ህይወት ሊመልስ አይችልም። ሊዲያ በተፈጥሮ አቀበጥና ሰዎችን ዘና የምታደርግ ልጅ ናት፣ ለመሰላት በዛ ላይ ደግሞ በጣም የዋህ ናት። አሁን ምን ነው ባልገለመጥኳት፣ ምን ነው ባልተናገርኳት፣ እያለ ኢላ በጸጸት እየተቀጣ ይገኛል። ሊል ደግሞ ከወንድሟ በላይ አንታዘንክ፣ ምንድን ነው በሰላም ነው ጠፍታለች፣ እንጂ ሞታለች እኮ አልተባለችም። አደይ ና ፍቅር ጠፍተዋል ነበር እንደነሱ ትመለሳለች አለችው። ናኦል ግን በጭካኔ ሊዳን አስወግዷታል። ደብ ደግሞ እህቱ እዚህ ቦታ አላማረኝም፣ ደስ አላለኝም እያለች ነበረ። በቃ ደብሮኛል ነጻነት የለም ስትለውም ለእኔ ደግሞ ተመችቶኛል እያላት ነበር በፊት። ያንን እያስተዋለ ውዷ ህቴ ቅርበይ በምን ላገኘሽ እያለ በመጥፋቷ እንጂ በመሞቷ አልነበረም። አሁን ግን ሞቷን ሲሰማ የሚሆነው ግራ ገባው። ይሄ ሁሉ የፍቅር ሴራ ነው። እና ናኦል ጨካኝ የሆነ አረመኔ ሰው ነው፣ ለማንም ለምንም የማይመለስ እጅግ በጣም ክፉ ሰው ነው። አሁን ደግሞ አደይንና እንዲሁም ቤዛን ውሰድልኝ ስላለችው ከእነሱ ስር እየተሽለጠለጠ ይገኛል። ግን ቤዛንም አስፈራርቷታል። እናም የት አድርገሃት ነው፣ አይቼሃለሁ፣ ካንተ ጋር እንደነበረ ስትለው አንቺ ያምሻል እንዴ በማለትም ተበሳጭቶ ሄደባት ግን መጨረሻ ላይ ለማንም ብትናገሪ የመጨረሻሽ ነው ሲላትም እሷም በቃ ለማንም አልናገር አንተ ጋር ተስማምችል ስራ አለችው። አሁን ወደ እኔ ሞዴና የመጣሽና የገባሽ መሰለኝ አላት። ከዛ እሷም በጣም ደስ ይላል አለችው። ምንድ ነው ችግርሽ? ሲላትም ሊሊን ወስደህ አስወግድልኝ አለችው። ምን ሊሊ ለጊዜው ትቆይ የልጁ ሁኔታ ይረጋጋ ስለዚህ አላት። ከዛም እሺ ግን ከአንችና ከኔ ውጭ ይህን ነገር ማንም ሰው ቢሰማ ያልቅልሻል አላት። ከዛ ቤዛም እንግዲህ ልል እንድትወገድላት ስለፈለገች እና ኢላኔ ራሷ ማድረግ ስለምትፈልግ አሁን ተስማምታለች። ናኦልና ፍቅር አሁን እየተጨቃጨቁና እየተጣሉ ይገኛሉ። ዳይመንድና ኪንጎ በሌሉበት እነሱ ናቸው ያገታች በማለትም ደብ እየሮጠ ሄዶ አነቃቸው። እነሱም ደግሞ እንዴት እንደዚህ ታደርጋለህ በማለትም አላየንም ብለው አስረግጠው ነገሩት። ነገር ግን ኢላም አብሮት ነበረ። ስለዚህ እኛ ፈልገን ልናገኝልህ እንችላለን በማለትም በኋላ ላይ ዳይመንድ እኔ አንድ ነገር ውስጤን ን እየነገረኝ እና እየረበሸኝ ነው። ይህን የምታደርገው ፍቅር ናት። ተሊዲያ መጥፋት በስተጀርባ የፍቅር እጅ አለ በማለትም ነገረው። ፍቅር እንዴት እስር የሆነ አላወቅኳትም በማለትም እንደዘነጋኋት እያለ ደቭም እየሮጠ ሄደ። ከዛም ምን እያላችሁ ነው አለች ሊሊ። የምሬን ነው ምላችሁ ከዛ ደቭ ሲናደድ ደቭ ተረጋጋ፣ እነሱም እኮ ጥርጣሬ እንጂ ናት አላሉም አለችው። ከዛ ኢላም ታይ ውባክሽ ታይ አላት። ከዛም ደቭ እንግዲህ እየሮጠ ሂዶ ፍቅርን አንቆ ያዛት። በእርግጥ የፍቅር ተንኮል ለማንም የምትመለስ አይደለችም። በጣም አረመኔ ና አውሬ ሰትናት ቢሆንም አሁን በስተ በስተ መጨረሻም የሊዲያ የሕይወት መቀጸፍ በጣም ሁሉንም አሳዝኗቸዋል። ባርኮት በጣም አዝኗል። እቤት ውስጥ አልነበረም ነበር እና ከስራ ቦታ ቆይቶ ሲመጣ ይህን ጉብዳ ሲሰማ ማመን አቃተው። ለምን እንዴት ይህን አውሬ ሰው እቤት የሰብስቤ ነው የምኖረው? የገዛ እህት የበቃ አውሬ ይወጣላት ሆናለች በማለትም ያዙ ይልቀቁኝ ማለት ጀመረ። ደብ ግን እስከ መጨረሻው ልቡ ተሰበረ። እህቱን በቃ ሁል ጊዜ እንደ ህፃን ልጅ ነው የሚያት የሚንከባከባት። እናም አሁን ስለ ሊዲያ ታሪክም ለአደይ ነገራት። አትቀ የሚያተባክሽን አደይ እሷ እኮ በቃ ሁል ጊዜ ትንሽ ልጅ ናት። ብዙ ነገር ማድረግ እየቻለች ግን ደግሞ ፈታ ያለች በቃ አላደል ቀበጥ ናት ለሰው መጥፎ አስባ ሳይሆን ልትናገረች ልታንቋሽሽ ትችላለች። ውስጧ ግን ባዶ ነው አላት። አልተቀየምኳትም እሷ የምትመራው በፍቅር ስለሆነ የፍቅር ሴራ እንጂ የእሷ ጥላቻ እንደሌለም አምኛለሁ። አለችው ከዛ እሱም የእህቱ ሁኔታ እያሳሰበው ደምን በማልቀስ ጀመረ። ቤተሰቦቿ ሲሰሙ ምን እንደሚሉም ግራ ገብቶታል እና አሁን ናኦል የሚባለው እንግዲህ በቁጥጥር ስር ቢውልም ግን የደብል ልብ ስብራቱን ወይም ደግሞ ያጣትን እህቱን ሊዳ ሊመልስለት አልቻለም። ከምንም በላይ አዝኖና እያለቀሰ እየተበሳጨ ይገኛል። አንዳንድ መጥፎ ሰዎች ግን ይህ ሁሉ ሴራ የፍቅር ሁኔታ ነው። ፍቅር ያደረገችው ነገር የብዙዎቹን ህይወት እያመሰቋቆልና እያሰቃየችም ትገኛለች። አሁን ዴቭ ያለ ህቶ መኖር አስጠልቶታል። ቻናሉን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ትከታተሉ።